አረ፣ ሰላም በእናትሽ በፈጠረ ሰላም፣ ሰላም። አረ ልጆቹ ይህንን ሊበሉ ነው፣ አስገቢ። አንቺ ሴትዮ፣ ሰላም፣ ሰላም፣ ሰላም። በቃ ቡራ፣ አንቺ ቤትሽን ክፈችና እናይ። የመጣው እዛ እንጫወት። ሰው የለም እዚህ ላይ። እሷ ስራ ላይ ናት። ኪፋቼ፣ ስላት ነው የከፈተችው። እሺ ባይና ኮሜንት፣ እንትን አርግ። የሆነ እንትን አሻንጉሊት ላክልኝ። እኔ መጣው። ኦኬ፣ ወልካም ወልካም፣ እንዴት ናችሁ?

ብራ ብራ እኔ በሳቄ ሞትኩት። ቦታ የት እንደማታቀለሽ ሃይሚ ወር ገዝቻለሁ ብላ ምናምን ሲልከን የሆነ ቦታ ማለት ነው። ላሞች ተደርጎ ወላይ ላሞች ተደርጎ የሆነ ቦታ ተበስቷል እማ አውራንቺ ደግሞ እነሱ የበጎች ላሞች ላይ ነው፣ እነሱ ላይ ነው እንደዚህ ያደረጉ። አዎ እነሱ ላይ ጎዶ ላሞች ዳርብቷል። ሲሲ ደሞ መጣች። በቃ አየር ተይዞብኛል። በቃ ወይ ጉድ ወይ ቡራ ፈጣሪን አመስግን፣ እንግዲህ የምር ዛሬ ማ ዛሬ ምን ልታረ ነው ወይ ማለት ነው። እንደሱ አይነት ልብ ያላት ነው እሱ ማለት እኮ እሷ እሷ እንደምትፈራና በዚህ ልቅ እንደምትፈራ ምን በቃ እሱን እንደምትፈራ እሱ አውቋል። በቃ ምንም ያጫና ያደርስ ላይ አለ። አንዳንድ ወንዶች ሶስት ቀን አውርቶ ስሜቴን ተረጂ ምናምን ምናምን ይላል። በቃ በጣም

ታያለሽ፣ ወደ ቤት ነው ሰርጉን ቤት ነው። በቃ ለነሱ አሁን ቡሩክ ያን ምሻል ቤት ነው ሚገዛው ማለት ነው። ስለዚህ አንቺ ሰርግ ብለሻል፣ ደሞ ቀለባት ብዳለች። ትክክለኛ ቀለባት ብዳለች። እሷ ግን ቤት

የሚያግዘው አቅሙን አግዛለሁ ሄጂ ማለት ነው። ምናልባት ብር ምናምን የሚያግዙ ልጆች ቀደም ሁለትም ሰርብ የሚያደረጉ ከሆነ በእውነት ፈጣሪ ምስክር ነው። ቃል ገባለሁ እንደው የጨረቃ ጨረቃ ምናምን ያደረ በኋላ አግዛቻለሁ። ሰር ካሆነ አዎ፣ እኔ አግዛቻለሁ ያለውን ማለት ነው። እኮሁ ያለ ከሰው ከተደበናል፣ ተጣልተናል እ እኔ ግን አሁን የሚመጣ ሰርግ ብዬ አላምንም። እኔ ቤት ነው እኔ እውነት ከምናገር ቤት ነው ሰርግ ነው ምስጤ እያሰረ ቤት ነው ቤት ይሸልማል። እኔም አንቺ ሰርግ ምትዩ ሰርግ እኮ አሁንም ማግባት ይችላል እኮ እሱ። ከዚህ በፊት ምን አላ ቤትን ከገዘን ማግባት ነው ምናምን የራሳችን ቤት ፈታ ቢለን እንገባልን አላላ ከዚህ በፊት እኮ ቦታ ኔ አልሰማ ምስኩ ያለው ይሆናል። ችግር የለም። ምን ያ አሳዘን እዳ ያላቀሰች እንዴ፣ ምስኪን ግዴታ ና ማርቀስ እኮ ማንም የለም ይጣል ይችላል። እሷም ተኝታለች እሱም ተኝቷል። ሲጀመር ማለት ነው ሁሉንም ሁለቱም ተኝተዋል። እንኳን እንደዚህ ሆኑ ያው ብዙ በአቅማችንም ቢሆን ያሳዝናሉ፣ ግን ያሳለፉት ስራ ከባድ ነው። እኛም እንደዚህ ታበልተን አሁን ሁለቱም ሰርተው የሚያደርጉ ከሆነ እዚህ ጋ ተላልቆች አሉ እነሱ ጋ እንደምሄድ ሁለቱም የሚያጋቡ ከሆነ ለሰርግ ቀን የሚሆን ነገር ምንም፣ እንደዚህ ከሆነ ሁላ እንትን ካለ እኮ ምስማማ ሰው ካለ አሁን ይህን ነገር የሚሰራ ከሆነ ሁላችም እኮ መቼ ነው የብሩ የህኒ ደጋፊ የምንለው? እንደ እነሱ እኮ ማሳካከት አለብን። ሁላችን ተባብረን ማለት ተስማምተን ማለት ነው። እኔ ከዚህ በኋላ ከማንም ጋር ልጣለም ለምን ካልሽ ማለት ነው መተች ማጣት ከዚህ በኋላ ከማንም ጋር እንጣለም። ለምን ካልሽ ማለት ነው ሁለቱም አንድ ቤት ከሆኑ አንድ ቤት ላይ ካሉ ማለት ነው። ምን ያጣላል እኛን ማለት ነው አይደለ? እኛ እኮ አሁንም ከሀይሚ እነሱ እነሱ በቃ አንድ ከሆኑ አሁን ቀለበት አሰርቷል፣ ሁሉም ነገር ጨርሷል። አሁን የሚቀራው አንድ ብቻ ነው። በቃ እንኳን ደስ አለ ቡራዬ፣ እንኳን ደስ አለ ሻይሜ። ለምን እኛ ምን ቤት ነን? ስጀመር ሁለቱም አንድ ቤት ላይ መኖር ከጀመሩ እ ከማንም ጋር እንጣለም፣ እኛም የራሳችን እያደረገን የራሳችን ሞድ እንጫወታለን። ግን እኮ ከዛ ማለት ነው እንዴ ሚያሳይ ልጆች አለ እኮ

አይደለም አይደለም ሰርግ አይደለም አሁን እኮ እሱ የሴት ክብር እኮ ያልቃል የሀይሜ ከዚህም በላይ ስለወደዳት ነው ስለጸባይ ስለማውቃት ነው ከእኛም በላይ እሱ ነው የማውቀው ማንነቷን ሁሉ ነገር ማውቀው እሱን አይደል እኛ ካሜራ ላይ ስትወጣ አይደል እንደምናውቀው ሁሉም ነገር ለአንቺ ይገባል ብሎ ነው ወርቅ አለበሳት አይደል ከእሱ በላይ ይገባታል ለእሷ ግን እሱ አሁን የራትም ግብዣ ማለቴ በቃ ደስታ ነው ወርቅም አለበሰ ግን እሱ ተነስቶ አሁን ሃይሜን ሆን ብሎ ሽማግሌ ሊኮ አሁን ሰሞኑ ያገባል። እኔ እኔ እኔ ሁለቱም ከተስማሙ ማለት ነው። ሁለቱም ከተስማሙ አሁንም ራሱ አንድ ላይ መሆን ይችላሉ እኮ። ለምን ካልሽ እሷም የብሩቄ ልቡን የምታቀው እሷ ናት። እኔ የሃይሜ ልቡን የሚያውቀው ብሩቄ ነው። እኛ አናግ እንደዚህ ሆኖ በውስጥ መስመርም ሽማግሌ ይላካል። አሁን ከዚህ በኋላ አንድ ላይ አብሮ መተኛት ከጀመሩ ማለት ነው እንደዚህ የሆነናል ብሎ ሽማግሌ

አይደለም። ከሌለ ወይ ፍቅር ካለ ይኖራል። እኔ በራሴ በኩል ማለት ነው ለአንድ ወንድ ጋር እሷ ዊል አለች። ከዚህ በኋላ አንድ ላይ ማለት ነው። ሁለትም ሌላ ሌላ መንገድ ከሄዱ ጭቅጭቅ ይበዛል። እንደሚታይ ነው ታቃል

ሞቡራ ወ ምቶጭነ አየሽ ሁሉም እኮ ኮሜንት ላይ ቤት እያሉ ነው። ቤት ቤት፣ አንቺ ዝም ብለሽ ሰርግ ነው ትያለሽ።